ለብሩክ ትልቅ ውለታ ዋለለት። ለኢፍራታና እንዲሁም ለማህሌት ሹፌር ነኝ ብሎ አታሎ ብሩክ ወደ ውጭ ሀገር እንዲሄድ አደረገው። በስተመጨረሻ ብሩክ እና ምሳሌ ወደ ውጭ ሀገር ሂደው ለመታከም ምሳሌ አበቃት ዝና ዝና እንደምንም ብሎ የብሩክን መረጃ ሰብስቦ ለማህሌት ቢሰጣትም እንኳ ማህሌት ግን እየተጨናገፈባት ያለ ይመስላል። እናም ሹፌሩን ቆይ፣ አንተ ማየትም መስማትም አትችልም እንዴ? ምክንያቱም መንገዱ የምትሄድበት ትክክል አይደለም፣ እያለች መጮህ ጀመረች። ኢፍራታ፣ እንዴ፣ ቆይ አንቺ ሳይሰማና ሳያይ እንዴት ብሎ አስፓልቱን ይነዳል፣ ብለሽ አሰብሽ? አረ ተይ፣ ማህሌት ተይ፣ ተረጋጊ እንጂ ዝሮ ዝሮ ያው ብሩክ እንደሆነ እንዳይሄድ ማድረግ የምንችለው። በጣም እርግጠኛ ነኝ አንቺ ያልሹ በሙሉ ይሆናል፣ ብላ ኤፍራታ ወሬዋን ማቀላጠፍ ጀመረች። አው እውነት ለመናገር ትሰምኛለሽ ኤፍራታ፣ አንቺ ከውጭ ሆነሽ እንድትቀርጩ ቪዲዮ እፈልጋለሁኝ፣ የብሩክን ፊት ማየት እፈልጋለሁ ያለች ሐረካቷን ስታሳይ ቆየች። በሌላ በኩል በጣም በሚያሳዝንና እንዲሁም በሚያስከፋ ሁኔታ ብሩኬ እጅጉን ደንግጦ እኔማ የእውነት ምሳሌን ካላሳከምኩኝ አብዳለሁኝ። ደግሞ ምሳሌ የማትታከም ከሆነ ሁሉንም ሰዎች ነው የማጠፋቸው። ማህሌት የእግር ትዕዛዝ አውጥታብኛለች በማለት ለዳጣ አወራ። ዳጣ ዳጣ ለሞገሲዳ እባክህ አንተና ብሩክ በአሁኑ ሰዓት መነጋገርና እንዲሁም ይቅርታ መባባል አለባችሁ፣ ካልሆነ ግን እመነኝ ብሩክ የሆነ ነገር ይሆናል ብላ ስትለው ምን ማለት ነው? ሁሉንም ነገር ጨርሶ፣ የለም እንዴ? ታዲያ ቢሆንም እንኳ አንተ በለቀቅከው ቪዲዮ እኮ ጉር ሆነዋል። ምን? አዎ፣ ቆይ ምን ማለት ነው? ይህ ማለት እንግዲህ የራቁት ቪዲዮውን የለቀቀብኝ ብሩክ ነው ብላ ማስረጃና መረጃውን በሙሉ ሰብስባ ከሀገር እንዳትወጣ ሊደረግ መሆኑን ተረጋግጧል። መጥሪያ ወረቀት መጥቶለታል። ምን ቆይች ሴትዮ፣ ምንድን ነው የምትፈልገው? ብሩክን አልፈልገውም ብላ አይደል እንዴ ከኔጋ ሁላ ላይፍ ያሳለፈችው። ታዲያ በስተ መጨረሻ ምናልባት ቅናት አንገብግባት ይሆናላ። ሞገስ ደግሞ አንተ ምን እያልክ ነው? እስ እኮ ያለፈ ነገር ነው። አሁን ግን እሷ በጣም ሰይጣንና አረመኔ ስለሆነች እንደምንም ብላ እንዳት ሄር ልታርክ ትችላለች ብሎ ብላ ስትል የእውነትን በጣም ሰይጣናት እንዳልሹ። ለማንኛውም ግን እኔ አሁን ብሩኬ ጋር ቢሄድ ምንም ላደርግለት አልችልም። የምችለውን በሙሉ አደርጋለሁ። ደግሞ ፈጣሪ ይፈጥሯታል። ከዚህ በኋላ ፈጣሪ ፈጥሮ ምንም እንደማያደርጋት ለብሩክ ንገሪልኝ ብሎ ሲል ምን ማለት ነው? ቆይ አንተ ለምንድን ነው ይሄን ነገር የማትነግረው? አይ እኔ በፍጹም ይሄን ነገር አልነገርም። እባክሽን እንደዚህ አይነት ወሬ እያመጣሽ ባናወራ ጥሩ ነው። ዳጣ ቢያንስ እስኪ አንቺ እንኳን ተረጂኝ። ያን ጊዜ ሚስቴን እውነት ለመናገር እኔ ራሴ ተመካክሬ ከሷ ጋር ወጭኩ ወደዝና መልሳት ነበር። እሱ ግን ሰተት ብሎ ይዞ መጥቶ ፊቴ ለፊቴ አገናኝቶ ነው ሉላ እየለመነችኝ ከራሴ ነጥሎ ይወሰዳል። ታዲያ እንደዛ አይነት ጓደኛውን የእውነት ይቅርምለው ይመስልሻል? ተሳስተሻል። ገና ሁን ባክሽን ተይም ብሎ ተናደደ። ሰላም፣ ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። በስተመጨረሻ ብሩኬ የእውነትን ማህሌት የእግር ትእዛዝ እንዳወጣችበት ሲሰማ በጣም ደነገጠ። ቆይ የእውነት መሀሌት ግን መቼ ነው ተረጋግታ የምትኖረው? ቆይ እኔ አልፈልግሽም ስላት ደግሞ አሁን ምንፈለገች በፊት እሺ በሀብትና በንብረት ነበር፣ አሁን ደግሞ በዚህ ልክ ክፋት ምንድን ነው እያለ ብቻውን በሀሳብ መዋጥ ጀመረ። በሌላ በኩል ቅድስቴና እንዲሁም ደግሞ ምሳሌ እያወሩ ባሉበት ሰዓት ከዛም በኋላ ትሰሚኛለሽ፣ አንድ ሚስጥር እንገርሽ እንዴ? ብላ ለምሳሌ ሚስጥር ነገረቻት። ምንድነው? ንገሪኝ። ግን ለማንም አትናገሪም አይደል? ለአባትሽ እንኳ ቢሆን ማለቴ ውጭ ሀገር ከሄዳችሁ በኋላ። አረ በፍጹም አልናገርም፣ ግን ምንድን ነው? አባትሽን በጣም እወደዋለሁ እኮ ብሩክን። ከዛ ምሳሌ በጣም ደነገጠችና ነገር ግን እጅግ እንደሳላት። ትሰሚኛለሽ አንቺ ስትመጪ እኔ ትምህርት ቤት ይዤሽ እየሄድኩኝ ሁሉንም ነገር አስጎበኝሻለሁ። ሲቀጥል ደግሞ ብሩክንም እንከባከበዋለሁ፣ አንቺንም እንከባከብሻለሁ። በቃ ምን ልበልሽ ልዩ ነገር ነው የሚኖረን እያለች ማውራት ቀጠለች። ከዛ ምሳሌ በጣም ደስ አላትና፣ እሺ አንቺ ያልሽው በሙሉ ይሆናል፣ ብቻ ግን በደንብ ታክሜ ልምጣ እያለች እሷም በምልክት መናገር ጀመረች። እና ምሳሌ ይ አደራሽን፣ ያንን ገዝችልሽ እመጣለሁ ያልሽውን ቀሚስ ገዝተሽልኝ እንድትመጪ እያለች ለምሳሌ ማስጠንቀቂያ ሰጣቻት። ዳጣ እንዲሁም ደግሞ ብሩኬ፣ ሁሉም ተቀምጠው ከዛ ቅድስቴ አሁን ነገ መሄድ ስላለብን የግድ መተኛት አለባት ምሳሌ ብለው ሶስታቸው እያወሩ ነበር። እንግዲህ ከዚህ በኋላ እኔ የሆነ ነገር ከሆንኩኝና ና የእውነትም ከሪፖርት ከተመለስኩኝ እመኑኝ ማህሌትን በፍጹም አልለቃትም፣ እገድያት፣ እጄን ለመንግስት እሰጣለሁ። ነገር ግን ልጄን አደራ እያለ ሲል እንዴ፣ አረ እንደዘማት በል፣ ቆይ ልጄን አደራ የምትለው ደግሞ ሪፖርት ውስጥ አያስገቡን አይደል እንዴ? ቡራ ብላ ስትለው፣ ያው ዝሮ በሆነ ስልክም ቢሆን እደውላለሁ ቡራ እባክህ፣ ምንም ነገር አይፈጠርም እንደዚህ እያልክ እኛንም አታስጨንቀን፣ ብላ ቅድስቴ ለቡራ ሰነመከረችው። እውነት ለመናገር ቅድስት፣ አንቺ ያልሹ በሙሉ እየሆነ ነው። አንቺ በጣም መልካምና እንዲሁም ደግሞ በጣም ታታሪ ነሽ፣ ትዕግስተኛ ነሽ፣ ተስፋና ብዙ ነገር አድርገሽልኛል። ደግሞም ከዚህ በኋላ ምንም ነገር እንደማይቸግርሽ ቃል እገባልሻለሁ። ብር አስቀምጨልሻለሁ ማህሌት ስለማትታመን እስከምመጣ ድረስ የሆነ ነገር እንዳታደርግሽ አደራ፣ ከዳጣ ጎን እንዳትርቄ ምንም ቢሆን ሞገስ በእኔ ቢናደድብኝም ነገር ግን በፍጹም አንችንም ሆነ ዳጣንም አይጠላችሁም፣ እና ችግር ከተፈጠረ ና የሆነ ነገር ከሆናችሁ ከሱ ነገር እንዳትርቁ እያለ አደራ ሰጣት። ቅድስቴ እንግድህ እንባ ደማ ለቀሰች በምሳሌ መሄድ። በሌላ በኩል ሞገስ ሞገስ እና ዳጣ ቁጭ ብለው እያሉ ያሉ በጣም አይኑ ይቀላብር ጀመር። ሞገስ ከዛ ቆይ ምንድን ነው ሙኩ ዛሬ ማ ያለ ወትሮ ህኩ አንዴ ወዳ አንዴ ወድ ትላለ። ምንድን ነው የተፈጠረው ነገር? ባክሽ ተይኝ። እስኪ እኮ ምን ተፈጠረ? ነገረኛ ምን ያልተፈጠረ ነገር አለ? እንደው ይቺ ምሳኢቺ ማህሌትና ኮ ዝና እየተከታተሉኝ ነው። ወደኩላቸው ያለኝም በሙሉ ወሰዱ፣ ፍቅሬን ወሰዱ። እሷ አልበቃቸው ብሎ ደግሞ በህይወት ለምንኖረ ማለት ነው መሰለኝ ሊገሉኝ ነው። ወይኔ በቃ ከጎንህ እኔ ሆንልሃለሁ አይደል? እያለ ሳቀባት። እህ ቆይ ምን ማለት ነው? እኔ ኮ አንዴ የካራቲ አንዴ የካራቲስት ነኝ ስለዚህ እኔ ከፈለኩኝ ብዙ ነገር ማድረግ እችላለሁ። ለነገሩ ልክነሽ ዳጣ፣ ነገር ግን አፍረሽኝ። ምናልባት ለማሯሯጥ ከሆነ እንጂ ሌላ ነገር የምታደርግልኝ ነገር የለሽም። አረ ተው ሙጎ፣ እንደዚህ እያልክ ተቀልድብኛለህ። አረ መቀለድ አይደለም ዳጣ። ሌላ ምን ታደርግልኛለሽ? ያኔ የተይዘን ትዝልሻል። በየት ላምጥልጥ፣ እንዴት ላምጥልጥ እያልሽ፣ እውነት ለመናገር እኔህ ብቻ ሳይሆን አሁን በአሁኑ ሰዓት ለብሩክ ታስፈልገዋለህ። ደግሞ ምን ሆነ ብሩክ ምን ሆነ ብሎ ሲል ይኸውልህ፣ ብሩክ ያልሆነው ነገር የለም። ምክንያቱም ማህሌት እኮ አሳገደችው። ምን ማለት ነው ደግሞ? ቆይ ንብረቱን ሽጦ የለ እንዴ? አረ እንደዛ አይደለም ኮ እና ታዲያ ምንድን ነው ዳታ፣ በግልጽ ነገርኛ። ማለት አንተ በለቀቅከው ቪዲዮ ምን? አዎ ቆይቺ፣ ሴትዮ ምንድን ነው ስራዋ ደግሞ? ህግስ ቢሆን እኔ የለቀኩት እያለ እንዴት ብሩክ ለ? እንደዚህ ሊያደርግ ይችላል አላውቅም። ብቻ ግን ወደ ውጭ ሀገር እንዳይሄድ ብላ አሳግዳለች። ግን እነሱ አንድ ደስ የሚለው ነገር ከሶስት ቀን በኋላ እንደሚሄድ ነው የሚያውቁት። ግን እንደዛ አይደለም። እና ምንድን ነው የሚሄደው ዛሬ ማታ ነው። ስለዚህ አንተም መልካም ጉዞ ብትለው እጅጉን ደስ ይለዋል። በጣም ፈርቷል። ይዩልሽ፣ ሁሉንም ነገር ሞክሯል። ብሩኬ ከሚችለው በላይ በጣም ብዙ ነገር። ነገር ግን እኔ ጨክኝና ደግሞ ያለፈውን ትቸ በፍጹም ቻው ልለው አልችልም። ዳጣ ልትረጅኝ ይገባል። እኔም ሁለ ነገር ና ያጣሁት ያ ማለት ግን ብቻ ተዩ እኔንም ልትረጅኝ ይገባል ሲላት እሺ እውነት ለመናገር አንተንም እረድሃለሁ። በቃ ደስ እንዳለ አንተ ልብህ እንደፈቀደ አርክ፣ ብቻ ግን በልብህ ጸልይ ለስትለው አይ ብሩክን እንደዚህ በዩ ቀሪው የአምላክ ነው፣ ለአምላክ ስጣት በዩ በቃ አንዴ ከተያዘም እስር ቤት ያሳልፋል ካልሆነም ደግሞ ትድናለች ዙሮ አንድ ትድናለች ምሳሌ ሁለት ደግሞ ትሞታለች እንዴ ከዚህ በላይ ምን ያድርግ አረዳጣ በቃተኝ እያለ ሙጎ በጣም ተናደደ ዝና ዝናና ማህሌት እህየት ተሽኮረመመች ባለበት ሰአት እንደ ማትረቢ ኮ ድሮውን ማቅ ነበር አለ እንዴ ቆይ ደግሞ ምን አደረግኩኝ አረ ተረጋጋ ምን ያላደረግሹ ነገር አለሽ እስኪ ንገርኝ እኮ ነገረኛ በደንብ እንዲገባኝ ትሰሚኛለሽ አንቺም? ብሎ አንቺም ብሎ ሳላይ እኔ እኮ አንቺን ማድረግ የለብኝም ነበር። አረ ተረጋጋ። እየሰደብከኝ እኮ ነው። እንዴት ነው ከየት አምጥተሽ? ሆነው ከሶስት ቀን በኋላ ይበራሉ ብለሽ አልሽው። በረራው ዛሬ ማታ ነው። ምን የፈለከውን ነገር አደርግልሃለሁ ዝና። እኒህ ሰዎች መቅረት አሉበት። መረጃውን የግድ ማገኘት አለብኝ ብላ ማህሌት ደፋ ቀናለች። እሱም ችግር የለውም እኔ በጓደኛ በኩል አገኛለሁኝ ብሎ እንደምንም ብሎ አገኘላት። ከዛ ማህሌት እንደ መሽኮርመ ማለች። አንቺ ሴት ስነ ስርዓት ያች እኔ የእውነት የምወዳትና የማፈቅራት ሴት አለች። አሁን እሷን ትቼ ወደ አንቺ የምመጣ ይመስልሻል? እኔ እንደዚህ አይነት ልግጥግጥ ሴት ደስ አይለኝም። እኔ ቆራጥና ጀግና ሴትናት ደስ የሚለኝ ብሎ ደስ የሚለኝ ብሎ ቀልቧን ግፍፍ አደረጋት። እሷም ደግሞ በጣም ደነገጠች ና አይ እኔ እኮ እንደዛ ለማለት ፈልጌ አይደለም። አያያይ እኔ እንዲህ አይነት ነገር አይመቸኝም። ትሰምኛለሽ? አንቺና እኔን የሚያገናኘን ስራና ስራ ብቻ ነው። ደግሞያችን ያክስትሽልን ኢፍራታን በስነ ስርዓት ስሪ ብትያት ይሻላታል። ካልሆነ ግን አጉል ቦታ ነው የምትወርቀው። ምን ማለት ነው ደግሞ? አይ እኔ በፍጹም አላምናትም ሞገስን ስለምትወደው የሆነ ነገር እንዳታደርግ እፈራለሁ። ባከ ኢፍራታ ጠቅመኛ ናት ሆዷን ትወዳለች። አንድ ጊዜ ክትፎ ተጋበስካት፣ ከዛም በኋላ አሳልፋ ማንንም ሰው ትሰጣለይ አይደል። እንደዛ እንደዛ እንዳይመስልሽ ግን ያንቺ እንዝላልነት በጣም ሰልችቶኛል ብሎ ተናገራት። ምንም ችግር የለውም በስተ መጨረሻ እንግዲህ ሞገሴ ታሪክ ሰራ። እሱም ሂዶ ሪያድ በሚጠብቁበት ሰዓት ሂዶ ተቀምጦ ከዛም በኋላ እንደምንም ብሎ ኤፍራታንና ማህሌትን ይዟቸው በመኪና ከዛ ትራፊክ የለ መጨናነቅ የለ ለምን አትነዳውም እያሉ ሲሉት እሺ እያለ ዝም ብሎ መኪናውን እያቆራረጠ እያቆራረጠ ነዳው። ከዛ ማህሌት በደስታ ተውጣ ብሩክን መቅረጽ አለብሽ እግሬ ስር ተደፍቶ ይቅርታ እንዲጠይቀኝና በአደባባይ እንዲዋረድ እፈልጋለሁ እያለች ወሬዋን ስሰካ ሞገስ ዝም ብሎ ይሰማል። እንደዛ ከሆነማ እኔ ነ ልክሽን የማሳይሽ ብሎ ሰፈር ለሰፈር ሲያንከለክላት ውሎ በስተመጨረሻ ብሩኬና እንዲሁም ምሳሌ ወደ ውጭ ሀገር ወደ ኤሪፖርት ሄዱ። ዳጣ ሸኝታቸው ስትመለስ እምባ ደም አለቀሰች። ብሩክ ደግሞ አታልቅሽ፣ ሁሉም ነገር ይስተካከላል፣ እኛም በቅርቡ እንመጣለን አለ። ውድ የዙዙነት ሚዲያ ቤተሰቦች፣ የዛሬው ምሳሌ ይህን ይመስል ነበር። ከብሩክ ጀግንነትን ተምረናል፣ ከዳጣ መልካምነትን፣ እንዲሁም ደግሞ ከብሩኬ ምርጥ ጓደኝነትን ከቅድስት ደግሞ ምርጥ የቤት አጋዥነትን በቀጣይ እስከምንገናኝ ቸር ቆዩ።